ዜና ይስጥልና አድማጮች እንደምንቆያችሁ ከማሻ ኤፍ ኤም 38 የሳቱን ዜናዎች ይዘን ቀርብናል። በቅድሚያም ዋና ዋና ዜናዎች የማሽቀሬ ባሮ መከበር ለባህልና ኪነ ጥበብ እድገት ወሳኝ ሚና ይጫወታል ሲሉ የበዓሉ ታዳሚዎች ገለጹ። የ150 ሚሊዮን ብር ግምት ያላቸው የህክምና ቁሳቁሶች ለቦንጋ ገብረ ጻዲቅ ሻዎ አጠቃላይ ሆስፒታል በእርዳታ ተበረከቱ። ዛሬ ለኢትዮጵያውያን ሁሉ የሚያኩራ ታሪክ ሁነት ተፈጽሟል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የሚሉትና ወደ ከፍተኛ የትምህርት ተቋማት የተቀላቀሉ ተማሪዎች ቁጥራቸው ከዜናዎቹ ጋር ምንታምር አስፋው ነኝ፣ አብራችን ቆዩ። የማሽቀሬ ባሮ መከበር ለባህልና ክነ ጥበብ እድገት ወሳኝ ሚና ይጫወታል ሲሉ የበዓሉ ታዳሚዎች ገለጹ። የሸካቾ ብሔረሰብ ዘመን መለወጫ ማሽቀሬ ባሮ የታደሙ ሙዚቀኞችና መሰል በዓላት ለባህልና ክነ ጥበብ እድቀት የጎላ ፋይዳ እንዳለውም ተናግረዋል። በዓሉን ሲታደሙ ያነጋገርናቸው አርቲስት አስናቀሽ ነጋውና አሸናፊ ገብረ ማርያም እንደገለጹት ክነ ጥበብ ለበዓላት ያለው አስተዋጽኦ የጎላ ከመሆኑም ባሻገር ባህልን ከባህል ከማስተዋወቅ አንጻር ትልቅ ፋይዳ አለው ብለዋል። የማህበረሰቡን ባህልና እሴት ከመንከባከብ እና ከማስተዋወቅ ረገድም ሁሉም በትጋት ሊሰራ ይገባል ብለዋል። በበዓሉ የአጎራባች ወረዳዎችና ዞኖች ብሔር ብሔረሰቦች እና ባህላዊ ጭፈራዎች፣ የፈረስ ግልቢያ፣ የሸካቸው ባህላዊ ዘፈን ዩቦና ሌሎች ትርኢቶች ቀርበዋል። በወቅቱም የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሹ ዋጌሾን ጨምሮ የፌዴራል፣ የክልል፣ የዞን ከፍተኛ አመራሮችና ሀገር ሽማግሌዎች፣ የጎሳ መሪዎችና ጥሪ የተደረገላቸው እንግዶች ታድመዋል። በኩታ ገጠም ሩዝ አርሰው ጥሩ ምርት በማየታቸው ለቀጣይ አስፍተው ለመስራት እቅድ እንዳላቸው በሸካ ዞን የኪ ወረዳ የበቆ ቀበሌ አርሶ አደር ነዋሪዎች ተናገሩ። በኢትዮጵያ ግብርና ምርምር ኢንስቲትዩት የቴፒ ምርምር ማዕከል ጋር በመተባበር በበቆ ቀበሌ የለማው የሩዝ ምርት ያለበት ደረጃ የመስክ ምልከታ ተካሂዷል። ባልደረባችን ጌትነት ገረመው ያደረስንን ዘገባ ታሪኩ ታደሰ እንደሚከተለው ያቀርበዋል በሸካ ዞን የኪ ወረዳ በቆ ቀበሌ በክላስተር ተደራጅተው ሩዝ ካመረቱ አርሶ አደሮች መካከል ሞዴል አርሶ አደር ሰለሞን ሻጫቸውን አዳምጠ በጉብኝቱ ወቅት እንደገለጹት ባልተለመደ መልኩ በኩታ ገጠም በዘመናዊ አሰራር ባመረቱት ሩዝ እየታየ ያለው ምርት የተሻለ በመሆኑ በቀጣይ አስፍቶ ለመስራት ማቀዳቸውንም ተናግሯል። በጉብኝቱ የተገኙት በኢትዮጵያ ግብርና ምርምር ኢንስቲትዩት የቴፒ ምርምር ማዕከል ዳይሬክተር ዶክተር ደረጀ ቱሉ በበኩላቸው ማዕከሉ የተለያዩ ምርጥ ዘሮችን በምርምር ለሞዴል አርሶ አደሮች እያቀረበ እንዳለና በተለይም የሩዝ ምርት በሀገር ደረጃ የምግብ ዋስትናን ለማረጋገጥ በአራተኛ ደረጃ ተቀምጦ እየተሰራ እንዳለ ጠቁሟል። በዚህም በደቡብ ምዕራብ ክልል በሸካ ዞን የኪ ወረዳና በቤንች ሸኮ ዞን ጉራፈርዳ ወረዳ በሙከራ ደረጃ በተሰራው ሩዝ አመርቂ ውጤት መመዝገቡንና ይህንንም ማስፋት እንደሚገባ ጠቁሟል። በጉብኝቱ ወቅት የተገኙት የሸካ ዞን ግብርና ደን አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ አይምሮ ደሳልኝ በበኩላቸው ከግብርና ምርምር ማ ከማይክሉ ጋር በመተባበር በቅመማ ቅመም ባዝርት፣ በስራ ስርና በሌሎችም በርካታ ተግባራት እየተከናወነ መሆኑን ጠቅሰው በሩዝ ምርት የታየውን መልካም ተሞክሮ በሚሰፋበት ሁኔታ ላይ በጋራ መስራት እንደሚያስፈልግ አስገንዝቧል። የኪ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ ሽብሩ አንጉሎ በበኩላቸው በወረዳው ከጊዜ ወደ ጊዜ የሩዝ ምርትና ምርታማነት እያደገ መምጣቱንና ዘንድሮ ላይ ወደ ሶስት ሺ ሰማንያ አምስት ሄክታር ለማልማት ታቅዶ ሶስት ሺ አንድ ከሶስት ሄክታር መልማቱን አንስተው ከዚህም በአማካይ ከአንድ ሄክታር ከአርባ አንድ ኩንታል በላይ ምርት ይሰበሰባል ተብሎ እንደሚጠበቅም ጠቁሟል። ወደ ከፍተኛ የትምህርት ተቋማት የተቀላቀሉ ተማሪዎች ቁጥር 52279 ሆነ። የፈተና ውጤታቸው በመቶኛ 49.5 በመቶና ከዚያ በላይ ሆነ። እንዲሁም የፊዚክስ ውጤት ወደ መቶኛ ያልተቀየረላቸውና ወደ መቶኛ ሲቀየር በነጥብ ቤት የነበሩ ቁጥሮች ያልተደረገላቸው ተማሪዎች ተስተካክሎላቸዋል ብሏል የትምህርትና ምዘና ፈተናዎች አገልግሎት። በመሆኑም በአጠቃላይ 3350 ተማሪዎች ተሳታፊዎች ዝቅተኛውን የማለፊያ ውጤት ማስመዝገብ ችለዋል። በዚህም መሰረት የ2017 ዓ.ም ትምህርት ዘመን ላይ አምሳ ከመቶ በላይ ያመጡ አጠቃላይ ተፈታኞች አምሳ ሁለት ሺ ሁለት መቶ ሰባ ዘጠኝ ሆነው የተመዘገቡ ሲሆን በአጠቃላይ በመቶኛ ሲገለጽ ወደ ስምንት ነጥብ ዘጠኝ በመቶ ሆኖ ተመዝግቧል። የትምህርት ምዘናና ፈተናዎች አገልግሎት የተፈታኞችን ውጤት የገለጸ ሲሆን ተፈታኞች በተገለጸው ውጤታቸውና ተያያዥ መረጃዎች ላይ ቅሬታቸውን በሰጣቸው የጊዜ ገደብ ውስጥም አቅርበዋል። በ2017 ላይ በብይነ መረብ በተፈተኑት በተወሰኑ ተማሪዎች ላይ የፊዚክስ ውጤት ወደ መቶኛ ያልተቀየረላቸው እንዲሁም ወደ መቶኛ ሲቀየር በነጥብ ቤት የነበሩ ቁጥሮች ያልተቀየረላቸው ተማሪዎች ተስተካክሎላቸዋል ብሏል። በተጨማሪም 495 እና ከዚያ በላይ አማካይ ውጤት ያስመዘገቡ ተማሪዎች ውጤታቸው ወደ 50 በመቶ እንዲጠጋጋ በተወሰነው መሰረት ተግባራዊ ተደርጓል ብሏል ተቋሙ። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የተወደዳቸው አድማጮቻችን ዜናዎቻችን እንደቀጠሉ ናቸው። የሰቆጣ ቃል ኪዳን ማስፋፊያ ፕሮግራም በታቀፈው ወረዳዎች ተጨባጭ ለውጥ ማምጣት መቻሉን የክልሉ ጤና ቢሮ አስታወቀ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ ከክልል የግብርና የምግብ ስርዓት ምግብ ማስተባበሪያ ጽሕፈት ቤት ጋር በመሆን የተዘጋጀ የሰቆጣ ቃል ኪዳን ማስፋፊያ ፕሮግራም ግምገማ የታቀፉ ወረዳዎች የ2017 ዓ ም የአፈጻጸም ግምገማና የ2018 በጀት ዓመት የእቅድ ዝግጅት መድረክ በቡንጋ ከተማ እየተካሄደ ይገኛል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ለዝርዝሩ በዛብህ ታደሰ። የመድረኩ መክፈቻ ንግግር ያደረጉት የክልሉ ጤና ቢሮ ምክትልና የጤና ፕሮግራሞች ኃላፊ አቶ ኃይሌ ዘውዴ በክልሉ በሰቆጣ ቃል ኪዳን ማስፋፋት ፕሮግራም የታቀፉ ወረዳዎች ብዛት 11 ማድረስ መቻሉንና በተያዘ 2018 በጀት ዓመት ሰባት ወረዳዎችን ወደ ፕሮግራሙ በማቀፍ 18 ወረዳዎች በማድረስ ተግባሩ በተሻለ መልኩ እየተሰራ መሆኑን ገልጸዋል። የሰቆጣ ቃል ኪዳን ፕሮግራም ተግባራዊ በሚደረግባቸው ወረዳዎች የምግብና ስርዓተ ምግብ ከአምስት ዓመት በታች ያሉ የህጻናት ክትል ክትትል 53 በመቶ ብቻ መሆኑንና የምግብ እድገት ክትትል 55 በመቶ እንደሆነም ተናግረዋል። በክልሉ የምግብ ስርጭት በከፍተኛ ሁኔታ ላይ ያለ ቢሆንም በአንዳንድ በፕሮግራሙ በታቀፉ ወረዳዎች ተደራሽነቱ በአግባቡ ለታለመለት ዓላማ ከማዋል አንጻር ሰፊ ውስንነቶች መኖራቸውን አቶ ኃይሌ ጠቁመዋል። የሰቆጣ ቃል ኪዳን ማስፋፋት ፕሮግራም የታቀፉ ወረዳዎች የልማት ትሩፋት ተግባር ትኩረት ሰጥተው መስራት እንደሚገባና ለውጤታማነቱ ሁሉም ተቋም እና የታቀፉ ወረዳዎች የመደገፍና ክትትል የማድረግ ኃላፊነት በተገቢው መወጣት ይገባል ብለዋል። የክልሉ ጤና ቢሮ የእናቶችና ሕጻናት ዳይሬክቶሬት አቶ መሰረት ወልደ ማርያም የሰቆጣ ቃል ኪዳን ማስፋፊያ ፕሮግራም ተግባራዊ በሚደረግባቸው ወረዳዎች ጥሩ አፈጻጸም እንዳለ ጠቁመው የተሻለ አፈጻጸም አጠናክሮ በማስቀጠል ትኩረት ሰጥቶ መስራት፣ በተገቢው መደገፍ እንደሚገባ ተናግረዋል። የክልሉ የምግብና ስርዓተ ምግብ ማስተባበሪያ ዩኒት አስተባባሪ አቶ ማቴዎስ ማልዳዬ የፕሮግራሙን የ2017 ዓ.ም አፈጻጸም የቀረበ ሲሆን በክልሉ ባሉት ስድስቱ ዞኖች የሕፃናት መቀንጨርን መሰረት በማድረግ ተጨማሪ ሰባት ወረዳዎች በዚሁ ዓመት እንዲካተቱ መደረጉን ገልጸዋል። አየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት የተጀመሩ ኢኒሽቲቭዎችን አጠናክሮ ማስቀጠል እንደሚገባ የፖሊስ ጥናት ኢንስቲትዩት ዋና ዳይሬክተር አቶ ፍቃዱ ጸጋ ገለጹ። ኢንስቲትዩቱ ከዴንማርክ ኮፔንሃገን ዩኒቨርሲቲ ጋር በመተባበር በአየር ንብረት ለውጥ ሶስተኛ ዙር የዳስሳ ጥናት ላይ ውይይት እያደረገ ይገኛል። አቶ ፍቃዱ ጸጋ በወቅቱ እንደገለጹት ለአየር ንብረት ለውጥም የማይበገር ኢኮኖሚ ለመገንባት የተጀመሩ የአረንጓዴ አሻራ፣ የአካባቢ ጥበቃና የተፋሰስ ልማ ልማት ስራዎችን አጠናክሮ ማስቀጠል ይገባል ብለዋል። ኢትዮጵያ የአየር ንብረት ለውጥን መቋቋም የሚችል ኢኮኖሚ ከመገንባት አንጻር የሰራችው ስራ ምን እንደሚመስል የተለያዩ መስፈርቶችን በመጠቀም መረጃ መሰብሰቡንም ገልጸዋል። ሶስተኛ ዙር የዳሰሳ ጥናቱ በስምንት ክልሎች በአንድ ከተማ አስተዳደር በአርባ ወረዳዎች ላይ መከናወኑን ጠቅሰው በጥናቱም ከ1900 በላይ አባወራዎች እንደተሳተፉ ጠቁመዋል። የአረንጓዴ አሻራ ኢኒሺቲቭ ራቁቶ የነበረውን ሀገር በችግኝ መሸፈን እንደተቻለም በጥናቱ ተመላክቷል ብለዋል። ከኢኒሼቲፉ ውጤታማነት ባሻገር የመሬት መንሸራተትን በመቀነስ ለድርቅ ተጋላጭ በሆኑ አካባቢዎች ላይ ትኩረት በመስጠት የአካባቢ ጥበቃ ስራን አጠናክሮ ማስቀጠል እንደሚያስፈልግም ጥናቱ እንዳመላከተ ተናግረዋል። የአየር ንብረት ለውጥ ሊያስከትሉ የሚችሏቸው ችግሮች የመከላከል ስራውም የሁሉም ባለድርሻ አካላት ሊሆን እንደሚገባም አመላ አክተዋል። ዘገባው የፋና ሚዲያ ኮርፖሬሽን ነው። 150 ሚሊዮን ብር ግምት ያላቸው የህክምና ቁሳቁሶች ለቦንጋ ገብረ ጻድቅ ሻው አጠቃላይ ሆስፒታል በእርዳታ መልክ ተበረከተ። ዘገባው የቦንጋ ኢፍኤም ነው። ሄሌና በራ ዝርዝር አላት። በዞኑ ባሉ የጤና ተቋማት የሕክምና ቁሳቁሶችን ለማሟላት ግብረሰናይ ድርጅቶችና ግለሰቦች የሚያደርጉት ድጋፍ ያለው አበርክቶ ከፍተኛ መሆኑን የካፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ ገልጸዋል። በስዊድን ሀገር ከሚገኘው ሂማን ብሬጅ ኢትዮጵያ ከሚባል መንግስታዊ ካልሆነ ድርጅት የ150 ሚሊዮን ብር ግምት ያላቸው የሕክምና ቁሳቁሶች ለቦንጋ ገብረ ጻዲቅ ሻዎ ሆስፒታል በእርዳታ ማበርከታቸውን ገልጸዋል። ቦንጋ ገብረ ጻዲቅ ሻዎ አጠቃላይ ሆስፒታል በተሟላ ሁኔታ የሕክምና አገልግሎት ከመስጠት ት ረገድ ክፍተቶች፣ ችግሮች እንደነበሩበት ነው አቶ አክሊሉ የገለጹት። በህክምና ቁሳቁስ መጓደል ምክንያት በርካታ ህሙማን ወደ ሌሎች አካባቢዎች እንዲሄዱ ሲደረግ እንደነበር ገልጸው አሁን ላይ በሂዩማን ብሬጅ ኢትዮጵያ አማካይነት የተገኘው ቁሳቁሶች ከዚህ በፊት የነበሩ ችግሮችን የሚቀንሱ ናቸው ብለዋል። በዞኑ ባሉ የጤና ተቋማት የሚስተዋሉ ክፍተቶችና የማህበረሰቡን የጤና ችግሮች የተገነዘበው በስዊድን ሀገር የሚገኘው ሂዩማን ብሬጅ ኢትዮጵያ የሚባል መንግስታዊ ያልሆነ ድርጅት ያደረገው ድጋፍ ምስጋናቸውን አቅርበዋል። በሂማን ብሬጅ ኢትዮጵያ የድጋፍ አስተባባሪ አቶ ተስፋ ግርማ ለሆስፒታሉ የተበረከቱ ድጋፎች በጥቅሉ አንድ መቶ ሀምሳ ሚሊዮን ብር ግምት ያላቸው የህክምና አገልግሎት መስጫ ቁሳቁሶች መሆናቸውን ተናግረዋል። በቀጣይ የሚደርሱ ሁለት ኮንቲነር ቁሳቁሶች በትራንስፖርት ሂደት ላይ መሆናቸውን የገለጹት አቶ ተስፋ ግርማ ለወደፊትም በተለያዩ ዘርፎች ያሉትን አቅሞች በማስተባበር መስራት የሚያስችሉ እድሎች መኖራቸውን ተናግረዋል። ለኢትዮጵያውያን ሁሉ የሚያኮራ ታሪክ እውነት ተፈጽሟል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የሁለት አሻጋሪ ፕሮጀክቶች የመሰረተ ድንጋይ አስቀምጠናል። የኢትዮጵያ ኢንቨስትመንት ሆልዲንግ ከጎልደን ግሩፕ ጋር በመተባበር የሚገነባው የዩሮ ማዳበሪያ ፋብሪካና በጎልደን ኮርግደን ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ መሰረት አስቀምጠናል። የጎዴ ነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅ በማምጣት በማጣራትና በማጠራቀም በዓመት 3.5 ሚሊዮን ቶን የማምረት አቅም አለው ብለዋል። በሌላ በኩልም የማዳበሪያ ፋብሪካ ከካሉብ የጋዝ ስፍራ በማውጣትና 18 ኪሎ ሜትር የማጓጓዝ ቱቦ በመጠቀም በዓመት 3 ሚሊዮን ቶን አምርቶ ያቀርባል ብለዋል። እነዚህም ፕሮጀክቶች የኢንዱስትሪ እድገትን ከማሳየት በላይ ናቸው ብለዋል። እድሎቻችን የመጠቀም ትብብሮችን የማ ለማጠናከርና ሰላምን የማጽናት የጋራ ኃላፊነታችንን የሚያሳዩ ናቸው ብለዋል። በመሆኑም ኢትዮጵያውያን ሁሉ በህብረትና በአንድነት ለዕድገት መሰባሰባችንን አጠናክረን እንድንቀጥል ጥሪ አቅርበዋል። ይህን ስናደርግ በዓለም መድረክ የኢትዮጵያ ስፍራ ከፍ እናደርጋለን ሲሉ ጠቅላይ ሚኒስትሩ ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በዓመት 111 ሚሊዮን ሊትር የሚያመርት የኦጋደን ፈሳሽ የተፈጥሮ ጋዝ ፕሮጀክት በዛሬው ዕለት ተመረቀ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍም በሶማሌ ክልል ካሉብ በዓመት 111 ሚሊዮን ሊትር ማምረት የሚችለው የኦጋደን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መርቀናል ብለዋል። በተመሳሳይም በዓመት 133 ቢሊዮን ሊትር የማምረት አቅም የሚኖረው ሁለተኛው ዙር አስ ጀምረናልም ነው ያሉት። ከፍሳሽ ተፈጥሮ ጋዝ ጋዝ ምርት ባሻገርም በኃይል ማመንጫ ዘርፍም አንድ ሺ ሜጋዋት የማመንጨት አቅም በመያዝ ከፍተኛ አስተዋጽኦ እንደሚኖረውም አስረድተዋል። ከሁሉም በላይ ፕሮጀክቶቹ የጋዝ ማምረቻ ብቻ አይደሉም ያሉት ጠቅላይ ሚኒስትሩ ለማዳበሪያ ማምረቻ ወሳኝ የሆነውን ግብዓት በማቅረብ ለምግብ ሉዓላዊነት ጥረታችንን የማእዘን ድንጋይ ሆኖ ያገለግላል ብለዋል። ለኃይል ማመንጫና የክሮፖ ማይኒንግ ስራዎች አስፈላጊ የሆኑ ግብዓቶችን እንደሚያ ሚያቀርብም አብራርተዋል። በሶማሌ ክልል የተጀመሩት ከተያያዥ መሰረተ ልማቶች ግንባታ ጋር በአጠቃላይ ወደ አስር ቢሊዮን ዶላር ዋጋ ያላቸው ሜጋ ፕሮጀክቶች በተገቢ ክትትል እስከ መጠናቀቂያቸው ይደርሳሉ ነው ያሉት። ሁሉም ተጠናቀው ለአገልግሎት ይደርሳሉ ሲሉ ጠቅላይ ሚኒስትሩ ገልጸዋል። ምንጩ የፋና ሚዲያ ኮርፖሬሽን ነው። የተወደዳችሁ አድማጮቻችን በትንታኔ ወደ ያዝናቸው ዜናዎች ስናመራ የሸካቸው ብሔረሰብ የማን ነት የባህል ታሪክና የወደፊት ተስፋ መገለጫ የሆነው ማሽቀሪ ባሮ እንዲለማና እንዲታወቅ ከማድረግ አንጻር የፍሪ ባህልና ስፖርት ሚኒስቴር አስፈላጊውን ድጋፍ እንደሚያደርግ አስታወቀ። ይህን ያስታወቀው የሸካቾ ብሔረሰብ ዘመን መለወጫ ማሽቀሪ ባሮ በሸካ ዞን አንድራቻ ወረዳ ጌጫ ከተማ ላይ በድምቀት በተከበረበት ወቅት ነው። አሻለው አየለ በዚህ ጉዳይ ተጨማሪ አለው። የሸከቸው ብሔረሰብ ዘመን መለወጫ በዓል ማሽካሬ ባሮ የብሔረሰቡ ተወላጆችና ወዳጆች ከአጎራባጅ ዞኖች የመጡ እንግዶች እንዲሁም የክልልና የፌዴራል ከፍተኛ የስራ ኃላፊዎች በተገኙበት በንጉሱ መናገሻ ጌጫ ከተማ በደማቅ ስነስርዓት መከበሩ የሚታወስ ነው። በዚህ ክብረ በዓል ላይ በክብር እንግድነት የተገኙት የኢፌዴሪ ባህልና ስፖርት ሚኒስቴር ዴኤታ አቶ ፀጋይ ማሞ በወቅቱ እንደገለጹት ሚኒስቴር መስሪያ ቤቱ የብሔረሰቦችን ቋንቋና የክነጥበብ ጥበብ ስራዎች ላይ አትኩሮ እየሰራ መሆኑን አንስተው የሸካቸው ብሔረሰብ የወደፊት ተስፋ መገለጫ የሆነው ማሽቃሬ ባሮ እንድለማና እንዲታወቅ አስፈላጊውን ድጋፍ እንደሚደረግ ተናግሯል። ባህልና ስፖርት ሚኒስቴር ከሚሰራቸው ሶስት ዋና ዋና ስራዎች መካከል አንዱ ባህልና ኪነጥበብን ማዕከል ያደረገ ስራ ነው። በተለይም ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ በጣም እያበቡ የመጡ ሁሉም ብሔረሰቦች የማንነታቸው መገለጫ የሆነውን የዘመን መለወጫ በዓል በዚህ አይነት መንገድ ተሰባስበው ማንነታችን በሚገልጹበት ሁኔታ የሚያከብሩበት ሁኔታ አንዱ የመስሪያ ቤታችን ተልኮ ተደርጎ የተወሰደና ይህ ስርዓት ተራ የሕዝብ መሰባሰብና ተራ የደስታ የዘፈን ብቻ ሳይሆን እያደገና እየበለጸገ የኢኮኖሚ ምንጭ፣ የቱሪዝም ማስገኛ እያለም አገርን የማበልጸጊያ መንገድ ሆኖ እንዲያገለግል በተለያዩ መንገድ ሚኒስቴር መስሪያ ቤታችን እየሰራ ይገኛል። ይህ የሸካቸው ብሔረሰብ የዘመን መለወጫ በዓለ ማሽቃሪ ባሮ በተቻለ መጠን እንዲጠና እንዲታወቅ፣ ብሎም ለሀገሪቱ የገቢ ማስገኛ እንዲሆን፣ አካባቢውን የሚያበለጽግ እንዲሆን እንደ ሌሎቹ አካባቢዎች ሁሉ እንዲሰራ መንግስት አስፈላጊውን ድጋፍ ያደርጋል። በዚህ ታላቅ በዓል ላይ በመገኘት መልእክት ያስተላለፉት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በበኩላቸው በተለያዩ ብሔረሰቦች ዘንድ እየተከበረ የሚገኘው የዘመን መለወጫ በዓላት የፍቅር፣ የአንድነት፣ የወንድማማችነት መገለጫ በመሆናቸው መንግስት በልዩ ትኩረት እየሰራ ይገኛል ብሏል። የህዝቦች ታሪክና ባህል በአግባቡ እንዲለማ፣ ይህም ለህብረ ብሔራዊ አንድነት አስተዋጽኦ እንዲያበረክት ምቹ እድል ፈጥሮልናል። በተለይም ብልጽግና የማህበረሰብ የጋራ እሴቶችና ባህሎች እንዲጎለብቱ የሚዳሰሱና የማይዳሰሱ ባህላዊና ትውፊታዊ ቅርሶቻችን ተገቢውን ክብርና ትኩረት ተሰጥቷቸው እንዲጠበቁና ለሀገር ግንባታ መሳሪያ ሆኖ እንዲያገለግሉ ትኩረት ሰጥቶ እየሰራ ይገኛል። በክልሉ ውስጥ የሚገኙ ብሔረሰቦችም የራሳቸውን ባህል ቋንቋና ሀገር በቀል የሆኑ እውቀቶችን ለማልማት እና ለማስተዋወቅ ባህላዊ በዓላትን ከሌሎች ወንድም ህዝቦች ጋር በድምቀት እያከበሩ ስለመሆናቸው መሆናቸው አንስቷል። ይህንን ምቹ እድል በመጠቀም በክልላችን ውስጥ የሚገኙ ብሔር ብሔረሰቦችም የራሳቸውን የተለያዩ ባህላዊ በዓላትን ከሌሎች ወንድምና እህት ህዝቦች ጋር ሆነው በሰላማዊ መንገድ እያከበሩ ይገኛል። የማሽቃሮ ባሮ በዓል የብሔረሰብ መገለጫ የሆኑ የተለያዩ ጥንታዊና ታሪካዊ ወጎችና ባህሎች እንዲሁም የብሔረሰቡ የተለያዩ እሴቶች ጎልቶ እንዲወጡ የሚደረጉበት ሁሉም የብሔረሰቡ ተወላጆች ያለ ልዩነት የሚያከብሩት ክብረ በዓል ነው። የሸከቾ ብሔረሰብ በራሱ ታሪክ፣ ባህል፣ ቋንቋ የባህል አስተዳደር ስርዓቱን በማጠናከር በየዓመቱ የዘመን መለወጫ በዓል ማሽቃሪ ባህሮን በድምቀት እያከበርን እንገኛለን ያሉት ደግሞ የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ ናቸው። የሸከቾ ብሔረሰብ ከጥንት ጀምሮ በራሱ ቋንቋ፣ ጥበብ፣ ባህል እንዲሁም የተለየና ለዘመናዊ አስተዳደር ስርዓት መነሻ የሆነ ባህላዊ አስተዳደር ስርዓት ያለው በመሆኑ ቀደምት ከሆኑ የኢትዮጵያ ስልጣኔዎች አንዱ መገለጫና አመለካች ነው። ከዚህም አንዱ በተለያየ ባህላዊ ክዋኔዎች ታጅቦ የሚከበረው የዘመን መለወጫ በዓል መሽቃሬ ባሮ ነው። መሽቃሬ ባሮ የአዲስ ዘመን ብስራት፣ የአዲስ መንፈስ ውልደት፣ የአዲስ ተስፋ ሲንክ የአዲስ ህልም ጉልበት የሚታይበት የኋሊትን በይቅርታ በማለፍ የፊትን በተስፋና በፍስሐ ለመኖር በጎምኞት ልባዊ መሻት የሚዘከርበት የተጣላ የሚታረቅበት፣ የተኳረፈ ይቅር የሚባባልበት በመተሳሰብ በመመካከርና በመጠያየቅ የሚያሳልፈው ሁሉም በአንድነት ለአንድነት የሚጎርፍበት ታላቅ በዓል ነው። በመጨረሻም በተመሳሳይ ዜና የማሽቀሪ ባሮ መከበሩ ለህዝብ ለህዝብ ግንኙነት ጠንካራ መሰረት መሆኑን በባሉ የታደሙ እንግዶችና ወጣቶች ተናገሩ። የሸካቹ ብሔረሰብ የዘመን መለወጫ በዓል በመስከረም ሃያ 2018 ዓ.ም በድምቀት ተከብሯል። ሃና ግርማ ያዘጋጀችውን ዝርዝር ልጅአለም ማሞ እንደሚከተለው ያቀርበዋል። ለዘመናት ተቋርጦ የነበረው የሸከቾ ብሔረሰብ የዘመን መለወጫ በዓል ከረዥም ዓመታት በኋላ መከበር የጀመረ ሲሆን ዘንድሮም ለሁለተኛ ጊዜ በንጉሱ መናገሻ እንድራቻ ወረዳ መስከረም 22/2018 ዓ.ም በድምቀት ተከብሯል። በዓሉን ለማክበር የተለያዩ እንግዶች በቦታው የተገኙ ሲሆን የበዓሉ መከበር ዘርፈ ብዙ ጠቀሜታዎች እንዳሉት ነው ያነሱት። የመጣት ከከፋ ዞን ነው። እንዲሁም እዚህ የተገኙት የሸኪቾ የመስቀረም በዓሉን ለማክበር ነው። ያው ቀርጠን የመጣን ነው። መንገድ ታውቃላችሁ፣ ድባቡ ደስ ይላል። መንገድ ላይ ስንመጣ አቀባበሉ በጣም ደስ ይላል እና በመምጣታችን ደስተኛ ነ የመጣሁት ከሚዛን ቴፒ ዩኒቨርሲቲ ነው። እንግዲህ መሽቀሮ በዓል የሸካ ተወላጆች አካባቢ ሰዎች የሚሰባሰቡበት ትልቅ በዓል ነው። ከውጭ ሀገር ከተለያዩ ሀገሪቱ ክፍሎች በተለያየ የስራ አጋጣሚ በተለያየ ምክንያት ተበታትኖ ያሉ ሰዎች መሰባሰብ መሽቀሮ የመሰባሰብ በዓል ስለሆነ መሰባሰቡ መገናኘቱ በራሱ ትልቅ አስተዋጽኦ አለው ብዬ አስባለሁ። በተለይም ንጉሱ ከተሾሙ ወደ የተለያዩ ለውጦች መኖራቸውን በመግለጽ ይህንን መጠበቅና ማስቀጠል ያስፈልጋልም ብለዋል። ተቋርጦ የነበረው የሸካ ባህላዊ አስተዳደር በመመለሱ በርካታ ማህበራዊና ኢኮኖሚያዊ ጥቅሞችን ለማህበረሰቡ እያበረከተ ይገኛል። አንደኛው ከአስተዳደር አንጻር መንግስታዊ መዋቅሩን የሚደግፍበት የሚያግዝበት ህዝብን የሚያቀራርብበት ጥሩ ፕላትፎርም እንዳላ ከዛ ባሻገር ደግሞ ከወንጀል መከላከል አንጻርም በርካታ ወንጀሎች የጠነሰበት የህዝብ ለህዝብ ግንኙነቱ የጠናከረበት እንደገና ደግሞ ደፍታበይም በብዙ ጊዜ ተረስቶ የነበሩ ተክደው የነበሩ ሰዎችን ጭምር ፍትህ ያገኙበት ነው እና የፍትህ አስተዳደር ስርዓቱን ከመንግስታዊ ማዕቀሩ ባሻገር ደግሞ አጋዙ ነው ከፍተኛ ስራ እየተሰራ እንደሆነ ለማየት እና ለመገንዘብ ችያለሁ። በክልሉ ከተለያዩ አካባቢዎች የመጡት ታዳሚዎች ለበዓሉ የእንኳን አደረሳችሁ መልእክት በማስተላለፍ የህዝብ ለህዝብ ጠንካራ ግንኙነት ወሳኝ በመሆኑ ተጠናክሮ መቀጠል እንዳለበትም ጠቁመዋል። በተለያየ ምክንያት ያልተገኙም የአካባቢው ተወላጆች ይኖራሉ ብዬ አስባለሁ። ይህ በዓል በየአመቱ በዚህ መልኩ በድምቀት እየተከበረ የሚወደር በዓል ነው። እዚህ በዓል ላይ መገናኘት በራሱ ወደ ኦሪጅን የመመለስ ወደ አካባቢያችን የመመለስ የማየት እና የህዝቡን ህይወት ለመቀየር ልማቱን ለመደገፍ የተለያዩ ስራዎችን ለመስራት ትልቅ አስተዋጽኦ ያለው ነው ብዬ አስባሉ። ከዛችሁን ነሸክቹ ሲያከብር አንድ ነው በቃ ባህሉ አንድ ነው፣ ቋንቋ አንድ ነው፣ አኳኗ አንድ ነው። ሚለየ ነው ትንሽ አለባበስ እናንተን ነው መታችሁ፣ በጋራ አክብሩ። እንዲሁም ደግሞ ተለያየ ሀገር ያለ ከውጭ ሀገርም ሆነ ከሀገር ውስጥ ያሉ ሰዎች ለቀጣይ አመት ተክቹ ላይ እንጠብቃችኋለን። የተወደዳችሁ አድማጮቻችን ከማሻ ኤፍ ኤም ሶስት ነጥብ ስምንት የሳቱን ዜናዎች የተከታተላችሁትን